የዛሬ ሳምንት ለተከታታይ አራት ቀን ወይ አገልግሎት ላቁ፣ ወይ የስራ በር ክፈትልኝ። ካልሆነ ደግሞ እዚህ ምድር ላይ መሰንበትም ትርጉም የለውም፣ ውሰደኝ ውሰደኝ፣ ወይም አገልግሎት ውስጠኝ ቀጥ አስከትለኝ። አለበለዚያ በውስጤ ያለውን ጸጋ፣ ሙታን በእጄ ተነስተዋል፣ እውራን በርተዋል፣ ሽባ ተነስተዋል። ያ ሁ በቃ እኔ በቃ ምድረ በዳ ነው የምመላለሰው። ለምን ነው ይሄ የሆነው? እግዚአብሔር ያን ጸጋ እንደገና መለስ እኔ ገባ ሲገባ አጋንቶች ይወድቃሉ። እንደ ከተማ ትውጣ ተብያለሁ በዱላም ተደብድባለሁ። በእጄ ካቴና ገብቷል። እኔ ጃማ የወንጌል ስርጭት ይዤ እወጣለሁ ነው ሲመሰክር አጋንቶች ይወድቃሉ። አገልጋዮች ጓደኞቼ እንኳን እኔን መከተል ትተዋሉ። እሱ ባሄደ እንመጣለን ብሎ እስር ቤት እንገባለን ብሎ ትቷል። ብቻዬን ነበር የሚመሰክረው። ፍርድ ቤት ገባለሁ፣ ፖሊስ ጣቢያ እገባለሁ፣ ይመሰክራለሁ። አሁን ያመጣቸው ትውልድ ሁሉ ታላላቅ ባለስልጣኖች አሉ ግን ከነሱ ተለይቼ ያን ጸጋ ለምን ሄደ? እኔን በቃ እግዚአብሔር ያን ጸጋ ደግሞ አገልግሎቴ የምታስቀቅል ከሆነ የጥብ ድርብ ሰባት ጥብ ቀብቴ አሁን አስነሳኝ፣ አለዚያ ደግሞ የስራ በሮችን ክፈት በየስጠኝ አስራት የከፈሉ አገልጋዮችን እያነቃቃው እኔ አንተ ቤት ይኖራለሁ፣ አለያ ከምድረ ውሰደኝ መኖሬ ለምን ነው ብዬ ጸልየዋለ የዛሬ ዘጠኝ ዓመት መስከረም ጥቅምት፣ ህዳር ወር ላይ ህዳር አንድ ሁለት ሶስት ቀን ላይ እግዚአብሔር መለኮታዊ የሆነን ጥሪ ወደ ህይወት ይዞ ልመጣ አሜን። እውነት ነው ያን ጥሪ ተቀበልክ፣ በዛ ጥሪ ወጣ ብዙ ዋጋ ከፈልክ። እውነት ነው። የዛን ቀን ማታ ከመተኛት በፊት ጌታ መንፈስ ቅዱስ በልብ ውስጥ ቃል ሰጠ። የሰጠህን ቃል ገልጠ ማንበብ ጀመርክ። እሱም ደግሞ እግዚአብሔር አምላክ ለያዕቆብ የተገለጠበትንና ለአባቱ ኪዳን የገባለት እሱ እንደሆነ ከዚህ በኋላም ደግሞ ከእሱ ጋር ኪዳን ሊገባና በቀጣይ ዘመን ውስጥ ደግሞ እግዚአብሔር ለእሱ ራሱን ሊገልጥለት እንደወደደ የተናገረበትን ያንን ክፍል እውነት ነው። አንብበተኛ ይህን አንብበ ተኝተ ነው። ሌሊት ላይ ልክ እንደ ያዕቆብ ጌታ መንፈስ ቅዱስ ለአንተ ተገልጦለን ዘፍጥረት ስም እንትን ያለባት አንተ ይህንን ባየህበት ሳለህ አብርሃምን ከሀገር ከወገን ተለይተህ ውጣ እንዳለው ይህንን ባየህበት በወር ከአስራ አምስት ቀኑ ነው ካለበት ስፍራ ወጥተህ ወደ ሌላ ቦታ ላይ ጌታ ለማገልገል ይወጣ። ትክክል አገሬን ትቼ አባቴን እናቴን ትቼ ቤተሰቦቼ ትቼ አንድ ሰው ቤት ለማገልገል ጥሪ ቀረበን። ይሄ በሆነ በአራተኛ ወር ማለት ነው። ከሄድክ አገለገልክ፣ ያ ቤተሰብ ተጽናን ነው የዛና የጸለይክበት ቤት ልጃቸው እንደውም ዛሬ ላይ አገልጋይ ነው። እውነት ነው። ዛሬ ላይ ምክንያቱም እግዚአብሔር ባንተ ተናግሮት። ትክክል። እንደውም ልጁ በዛ ስፍራ ላይ አልነበረም፣ በዛ ቦታ አልነበረም አልነበረም። እግዚአብሔር ልጃችሁን ይለኛል ብለህ ነው። ልጃቸው ቀን ሰራተኛ ነበር፣ ቀን ስራ ነበር የሚሰራ የነበረው። ከዚህ ቀን ስራ ከሚሰራበት ስራ ቦታ ላይ ነው አንተ በመንፈስ ነገሩን ገልጦ ለጌታ የተናገርክበት። ትክክል። ልጁ የቀን ስራውን ኢሚዲየትሊ በሁለት ሳምንት ውስጥ አቁሞ ቦዲቴ ወደሚባል ሀገር ለአገልግሎት ምን ያደረገ። ትክክል አይደለም ትክክል። ይዤ እርኩት ልጅ እንኳን እዚህ አልመጣም። እሱ ጓደኛዬ ብኖር አሁን ይመሰክር ነበር። እና አሁን በአገልግሎት እንዳትቀጥል ያደረገ በመሀል የተፈጠረ ነገር አለ። ልታገለግልበት የሄድክበት ቤት ልጅ ዓይኗን ጣለችብን። አንተን ማግባት ፈለገች። የሚገርመህ ነገር ልጅቷ እኮ ባለ ትዳር ነች። ባሏን ደግሞ የሚሰራው ደግሞ ሻኪሶ የሚባል አገር ነው። የሚመጣው በሶስት ወር አንዴ ምናምን ነው የሚመጣው በውስጥ የሚያልፈውን ጸጋ ሰላይ ስለነበር ለመጠቀም እሷን ብቻ ሳይሆን ከእሷ ጋር የነበሩ ሁለት ጓደኞቿን ሴቶች ናቸው ጠርታ ሌላ ቤተሰብ ውስጥ ጸሎት እንድጽል ተደረገ። ከዛ በኋላ እዛ ቤት ውስጥ ነው ስታገለግል ያየች። የሚገርመ ነገር ከዛ በኋላ ከዛ ሴት ጀዝባ የሚሰራ የጨለማ መንፈስ የአገልግሎት ዳይሜንሽንን ያሰብል፣ ሙሉ ለሙሉ ስፒሪት አለምን ነው ሎክ ያደረገ መጸለይ እስኪ አቀት ድረስ ለአንተ እንኳን አቅም እስክታጣ ድረስ ለኔ የሚጸልይ ሰው የለም እንደ እስክትል ድረስ ማለት እሱም ብቻ ደግሞ አለም ያደረገብህ ይሄ ነገር ፋይናንሻል እንኳን ይዞብህ ነበር። ሰው በታክሲ ቅርብ እንኳን የሚሄድበትን ቦታ እንኳን አንተ በእግር ነበር የምትሄድበት ዛሬ እግዚአብሔር በአዲስ ስም ይጠራሃል። አሜን። በአዲስ ስም ይጠራሃል። አሜን። ስም ይቀየራል። አሜን። ማንነት ይቀየራል። አሜን። ሕይወት ይቀየራል። አሜን። ምልልስ ይቀየራል። አሜን። ከዚህ በኋላ በሮች ይከፈታል። አሜን። የተዘጉ ደጆች ሁሉ ይከፈታል። አሜን። ኧረ ሃሌሎሻ! አሜን። የገፉ ሰዎች መልሰው ይጠረዋል። አሜን። መልሰው ይጠረዋል። መልሰው እግዚአብሔር በነሶች በቀባት ያቆመሃል። በክብር ያቆመሃል። አሜን።